አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ህያው የኪዳን ብራና ነው። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ የአርበኛም መሳፍንት ተስፉ አባድፈን ልጅ ህልፈትን በተመለከተ ይዞት የወጣው መግለጫ። ጤና ይስጥልን። ይህ የፋኖ ድምፅ ነው። ዓለም አቀፍ ፋኖ ሚዲያም የአርበኛውን መስዋዕትነት ተከትሎም የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ ዕዝ ያወጣውን መግለጫ እንደዚሁም ደግሞ አርበኛ ሀብቴ ወልዴም ያስተላልፈውን የሐዘን መግለጫ እንደዚሁ በተመሳሳይ ወደ እናንተ ጆሮ ለማድረስ እንወዳለን። ውዳማች ተመልካቾቻችን፣ ቀደም በማለት ግን የአርበኛው የትግል ህይወት ምን ይመስል ነበር የሚለውን ለማየት እንሞክራለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት ነው የምንጋብዘው። የብልጽግና አገዛዝ በቅጥረኛው ግዳዮች በኩል እንዳስገድለው እየተነገርለት የሚገኘው የታላቁ አርበኛ ልጅ መገለሉ በቀጠናው ከፍተኛ ቁጣን ቀስቅሷል። በማራፋኖ ትግል ታሪክ ውስጥ ከፀረ ህወሓት ትግል ጀምሮ ስማቸው ከነ አርበኛ ጎቤ መልኬ ጎን የሚጠቀሰው ታላቁ አባት አርበኛ መሳፍን ተስፉ አባ ድፈን ከነመላው ቤተሰቦቻቸው ለአማራ ህዝብ ህልውና በዱር በገደሉ በመዋደቅ ይታወቃሉ። አርበኛው በዚህ የህልውና ትግል ብቻ ሁለተኛ ልጃቸውን በአገዛዙ ቅጥረኛ ገዳዮች መነጥቃቸውም ተሰምቷል። ይህም ከፍተኛ ቁጣ እንቀስቅሷል። የአርበኛው ልጅ የሆነው አርበኛ ጌትነት መሳፍንት የብልጽግናው አገዛዝ በቅጥረኝነት ባሰማራቸው ዘራፊ ወንበዴዎች ህይወቱ ያለፈው በቆላው ግራ ጅሬ ጃኑራ አካባቢ ህዝብን ባስመረሩ ዘራፊዎች ላይ የህግ ማስከበር ዘመቻ ከተወሰደ በኋላ ከዘመቻው የተረፉ ዘራፊዎችም ከአገዛዙ በወሰዱት ተልእኮ ባልተጠበቀ ሁኔታ ባሳቻ ስፍራ በተኮሰበት ጥይት ህይወቱ ማለፉ ነው የታወቀው። አርበኛ ጌትነት እድሜው ለትግል ከደረሰ ጀምሮ ከአባቱ አርበኛ መሳፍን ተስፉ ጋር በመሆን አያሌት ጀብዶችን የፈጸመ ሶስተኛ አመቱን ባስቆጠረው የአማራ የህሉና ትግል ደግሞ የክፍለ ጦር አመራር በመሆን የአገዛዙን ጦር መውጫ መግቢያ ሳጣ የአባቱ ልጅ መሆኑን በትግል ያስመሰክር አርበኛ ነበር። ህዝብን ያስመረሩ ዘራፊዎች ላይ ህግ የማስከበር ዘመቻ በየጊዜው የሚወሰድ ቢሆንም ከዚህ ህግ ማስከበር ዘመቻ የተረፉት ወደ ከተማ ተንቀሳቅሰው ከሰሜን ምዕራብ እዝ አዛዡ ሌተናል ጀኔራል ብርሃኑ በቀለና የእዙ የመረጃ ኃላፊዎች ጋር ተገናኝተው ተልእኮ የወሰዱ ዘራፊዎች ዳግም ወደ አካባቢው በመመለስ በፋኖ ነፃ ቀጠና ሰርጎ በመግባት ባልተገመተ ሁኔታ በድብቅ በተኮሰበት ጥይት እንደተሰዋ ነው ለማወቅ የተቻለው። በቅጽበታዊ ምላሽ ሁለት ቅጥረኞችን በወደቀበት ስፍራ መጥቶ የጣለው አርበኛ ጌትነት የቅጥረኛዎቹን ማንነት የታወቀውም በዚህ መንገድ ነው ሲሉ ምንጮች አስረድተዋል። አክለውም በአካባቢው ምንም አይነት የእርስ በርስ ግጭት እንደሌለ የአካባቢው የመረጃ ምንጮች አረጋግጠዋል። አርበኛ ጌትነት ባልተገመተ ሁኔታ በድንገት ከተመ ታበት ቦታ ከዚህ ቀደም አንድ ሬጅመንት የሚገመት የብልጽግና ጥምር ጦር የተደመሰሰበት ቦታ መሆኑን ያስታወሱት የትግል አጋሮቹ አገዛዙ በተደጋጋሚ ሞክሮ ያልተሳካለት በቅጥረኞችና ዘራፊዎች በኩል አስርገው በማስገባት ተሳክቶለታል። ይህ ለሁሉም የፋኖ ኃይሎች ትምህርት ሊሆን ይገባልም ብለዋል። ሰርጎ ገቦችን፣ ቅጥረኛ ባንዳዎችን፣ ዘራፊዎችና ቀማኛዎችን በህዝብ ጥቆማ ቀድሞ በመለየት ህግ የማስከበር ስራን በፍጥነት ማከናወን፣ ከህግ የማስከበር ዘመቻ የሚያመልጡ ካሉ ደግሞ ወደ አገዛዙ በመኮብለል ተልእኮ ተቀብለው የሚመለሱ በመሆኑ ዳግም ነፃ ቀጠናዎችን እንዳይረግጡ የክትትል ፍተሻ ስራ የሚሰራባቸው ኬላዎችን ማጠናከር እንደሚገባም ተጠቁሟል። የሰማዕቱ አርበኛ ጌትነት አባት የሆኑት ታላቁ አርበኛ መሳፍን ተስፎ የማባድፈን ከትላንት እስከ ዛሬ ልጆቻቸውን የቅርብ ዘመዶቻቸውን ለአማራ ህዝብ እልውና መረጋገጥ ሲሉ መራር ዋጋ እየከፈሉ ዛሬም በትግል ሜዳው ላይ ያሉ የእድሜ ዘመን የጽናት ታጋይ ስለመሆናቸውም የብዙዎች ምስክርነት ነው። ውዳርማሽ ተመልካቾቻችን በዚሁ ታዲያ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝና አርበኛ ሀብቴ ወልዴ ያስተላለፉትን የሀዘን መግለጫ ነው ወደ እናንተ የምናስተላልፈው። አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ህያው የኪዳን ብራና ነው ሲል የሚጀምረው የአፋብኃ በላይ ዘለቀም የሀዘን መግለጫ ከጥንት ታሪካችን፣ ከዛሬ ተግባራችን፣ ከራስ በላይ ለሀገር ከራስ በላይ ለህዝብ ማስቀደም በላብ ተጠምቀን ደማችንን አፍሰን አጥንታችን እንከስክሰን አንጡራ ንብረት አባክነን በድልና በክብር ሀገር ጸንቶ እንደቆየና ዛሬም የህዝባችን ማንነታዊ ህልው እጣ አስቀጣይነት አርበኝነታችን መሆኑን እንገነዘባለን። ጥቅምት 29 2018 ዓ ም በሰሜን ጎንደር ዞን ዳባት ወረዳ ጅሬ የተሰኘች አነስተኛ ከተማ የጠላትን የእጅ አዙር ተልዕኮ ሳያነግቡ እንዳልቀረ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ ክፍለ ጦር አዛዥ እና የራስ አምራው ሶስተኛ ኮር አስተዳደር ኃላፊ የሆነው ጀግኖ አርበኛ ጌትነት መሳፍንት መስዋዕትነትን ከፍሏል ሲል የሚጀምረው መግለጫው ከአስር ዓመት በላይ ከወላጅ አባቱ ካይበገረው አርበኛ መሳፍንት ተስፉ ጋር በመሰለፍ የለጋነት ዕድሜውን ሁሉ በአርበኝነት በላቀ ወታደራዊ ብቃት በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራ ህዝብ ለመታደግ አያሌ ጦር ግንባሮችን በድል የቋጨው ጌትነት መሳፍንት በተለያዩ ግንባር ተጋድሎች አምስት ጊዜ ቆስሎ የነበረ ቢሆንም ከቁስሉ ሲያገግም ፍልሚያ ተመልሶ እየተሰለፈ ሲሻው በክላሽ ሲያሻው በብሬን ጠላትን እየገረፈ ድል ሲነሳ ኖሯል ብሏል።

በላይ ዘለቀ እዝ ውላጅ አባቱ አርበኛ መሳፍንት ተስፉ፣ አጎቱ መከተ ተስፉን፣ ወንድሞቹ ሻምበል መሳፍንትን፣ ገብሬ መሳፍንትን ጨምሮ ከ30 በላይ ቤተሰቦቹ በነጨስ በተሰለፉበት የአስርት ዓመታት የአማራ ትግል የጨለማ ዘመን ጽልመት አለንልህ አማራ ብለው የተስፋ ጮራ ከፈነጠቁ ጀግና አርበኞች መካከል በለጋ እድሜያቸው የተሰዉት ብላቴናዎቹ ጌትነት መሳፍንትና ሻምበል መሳፍንት እንደነበሩ ሀገር ያወቀው ፀሐይ የሞቀው ሀቅ ነው። አርበኛ ጌትነት መሳፍን ተስፉ በድንገተኛ አጋጣሚ ህይወት መስዋዕትነት እስካለፈበት ዕለት ድረስ ደከመኝ ሰለቸኝ ሳይል በቀናነትና በጀግንነት የተሰጠውን ህዝባዊ ተልእኮ ሁሉ ሲፈጽም ቆይቷልም ብሏል። መግለጫውም ከዚህ ቀደም በርካታ ቤተ ዘመድ በትግል መስዋዕትነት ያጣው የምንጊዜ ሞደር የለሽ ጀግና አርበኛ መሳፍን ተስፎ የአብራኩ ክፋይ የሆኑትን ልጆቹን አርበኛ ገብሬ መሳፍንትና አርበኛ ጌትነት መሳፍንትን በማጣቱ እንዲሁም የእዛችን ጠንካራ አርበኛ ጌትነት መሳፍንት መስዋዕትነት እየተሰማንን ልባዊ ሀዘን እንገልጻለን አርበኝነት በጀግኖች መስዋዕትነት ደም ቀለም የሚከተብ ሕያው የኪዳን ብራና ነውና አርበኛ ጌትነት ተስፉና ሌሎች እልፍ ጀግና አርበኞቻችንን ዓላማ ግብ ለማድረስ ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንተጋለን ለወዳጅ ቤተ ዘመዱ መጽናናት እንመኛለን ሲል የአማራ ፋኖ ብሔራዊ አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጥቅምት 30 ቀን 2018 ያወጣው መግለጫ ያትታል ወደ አድማጭ ተመልካቾች በዚሁ ከአርበኛ ሀብቴ ወልዴ የተላለፈውን የያዘን መግለጫ ነው ወደ እናንተ ጆሮ የምናደርሰው። የአርበኛ ጌትነት መሳፍንት ድንገተኛ መስዋዕትነት መጽናናቱን እየተመኘው እልፍ ጀግኖችን ተክቶ በማለፉ ኩራት ይሰማናል ብሏል አርበኛ ሀብቴ ወልዴ። መስዋዕትነት የነበረና ያለ ወደፊትም የሚኖር መራሩነት ቢሆንም ከልጅነት እስከ እውቀት የረጅም ዘመን የአርበኝነት ግንባታ ተክለ ቁመናው የተገነባው ነበልባሉ ወንድሜ ታማኙ ጓዴ አርበኛ ጌትነት መሳፍንት የአባድፈን ክንድ እንዲህ በከሃዲ ከኋላ ተመተህ በአፍ ላይ አገልግሎት ዘመንህ ትጎልብናለህ ብለን አስበን አናውቅም ነበርና መስዋዕትነትህን ስሰማ ጥልቅ ሀዘንና ቁጭት ተሰምቶኛል፣ ብሎ አርበኛው የራስ አሞራው ሶስተኛ ኩር አስተዳደር ኃላፊና የሰሜን አምባራስ ክፍለ ጦር አናዛዥ በመሆን በጥንካሬ እየታገለና እያታገለ የነበረው ጌትነት መሳፍንት በአያሌ ግንባሮች ተዋግቶ በደል ያጠናቀቀ ማርኮ የታጠቀና ያስታጠቀ ያደራጀና፣ በስነ ምግባር ምሳሌ ሆኖ የመራ ጀግናችን የአባድፈን ክንድ ጌትነት መሳፍንት በስራ ተልእኮ በተሰማራበት ከመቶ በላይ ጠላት በተደመሰበት ያጅሬ ግንባር ህያው ሆኖ ሊወድቅ ቢገደድም እልፍ ጌትነቶችን ተክቶ ያለፈ ህያው ጀግናችን በመሆኑ ኩራት ይሰማናል። ወንድም አለም የች በጠላት ላይ የወጥናቸው የትግል እቅዶቻችንን ሁሉ ገቢራዊነት በቁርጠኝነትና በማስተዋል ለመስራት ዝግጁ መሆኔን አረጋግጥልሃለሁ። ቱባው አርበኛ አባታችን ጀግናው አርበኛ መሳፍን ተስፉና መላው ቤተዘመድና የትግል ቤተሰብ በአርበኛ ወንድማችን ህልፈት መጽናቱን እንዲሰጠን እመኛለሁ። አርበኛ ሀብቴ ወልዴ የፋባ ሴንትራል ኮማንድ አመራር አባልና የሰሜን አማራ ቀጠና በላይ ዕዝ ሰብሳቢ፣ ህዳር 1 ቀን 2018፣ ሰሜን አማራ ቀጠና፣ ኢትዮጵያ ሲል አርበኛ ሀብቴ ወልዴ የሀዘን መግለጫውን አስተላልፏል። ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን፣ እኛም በአርበኛው ህልፈት የተሰማንን ሀዘን እየገለጽን የአርበኛው ህልፈት ለበለጠ አንድነት፣ ለበለጠ የድል ውጤት እንዲያበቃ ምኞታችን ነው። የዛሬ ልዩ ዝግጅታችን የአርበኛውን ህልፈት በተመለከተ አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ እና የእዙ ዋና አዛዥ አርበኛ ሀብቴ ወልዴ ያስተላለፉትን እንደዚሁም አርበኛው በህይወት ዘመኑ ያሳለፋቸውን የትግል ውጣ ውረዶች በተመለከተ በተወሰነ መልኩ ቀንጨብ አድርገን ወደ እናንተ ያደረስንበት ልዩ መሰናዷችን ነው። በዚሁ ተቋጭተዋል። እንዳለ ቢክስ ነበርኩ። መልካሙን ሁሉ ተመኘሁ።